በግብረሰዶም ወንጀል ሙከራ የተከሰሰ ግለሰብ ዋስትና ተፈቅዶለት በፍርድ ቤት ቀጠሮ ቀን ያልተገኘ በመሆኑ በሌለበት 15 ዓመት እስራት ተወስኖበት ፖሊስ ተከታትሎ በመያዝ ለሚመለከተው አካል አስረክቧል። ተጨማሪ ዘገባውን ረዳት ሳጅን መልካሙ ዜና አዘጋጅቶታል። ተከሳሹ የአስገድዶ መድፈር ወንጀል ሙከራውን የፈጸመው ታህሳስ 3 ቀን 2014 ዓ.ም ተምረት በቀኑ ክፍለ ጊዜ በየካ ክፍለ ከተማ ወረዳ 12 ከሚገኝ ጫካ ውስጥ ነው። ሕፃኑ ብቻውን ወደ ፀጉር ቤት ሲሄድ በኃይል ጎትቶ ወደ ጫካ በመውሰድ ጥቃት ሊፈጽምበት እንደነበር የግል ተበዳይ ወላጅ አባት ገልጸው ወደ ፖሊስ ጣቢያ በመሄድ ለፖሊስ ጥቆማ ሰጥተው ምርመራውን በአግባቡ በማጣራትና አስተማሪ ቅጣት እንዲወሰንበት በመደረጉ አመስግነዋል። ፀጉሩ ሊስተካከል ተልኮ ከመንገድ ከጫካ ውስጥ አንቆ የባስገደድ ወንጀል ሲፈጽምበት ነው። በአካባቢው ሰዎች ሄዳ ነው። በውሳኔው በጣም ደስተኛ ፖሊስ ጥቆማው ከደረሰው በኋላ አስፈላጊ ማስረጃዎችን በማሰባሰብ በተከሳሽ ተስፋ በቀለ ላይ በአቃቢ ሕግ ክስ እንዲመሰረትበት መደረጉን የየካ ክፍለ ከተማ ፖሊስ መምሪያ የሴቶችና ህጻናት ወንጀል መርማሪ ሳጅን አትርሳው ሽብሩ ተናግረዋል። አፉን አፍኖ በመያዝ በጥፊ በመምታትና ቦታውም ትንሽ ያው ጫካም ስለነበረ ወደ ጫካው ጎትተው በማስገባት ግብረ ሰዶም ወንጀል ሊፈጽም ስል ባሰማው ድምፅ መሰረት የአካባቢ ሰዎች ደርሶ ያው ይህን ጥቆማ ለእኛ የሰጡ በመሆኑ በወቅቱ ተጠርጣሪው ያው ተይዞ ምርመራ ሲጣራበት ቆይቶ የምርመራ መዝገቡን ለክፍሉ አቀብቅ አቅርበን ክስ አስመሰረተ ነው። ተከሳሽ ዋስትና ተፈቅዶለት በቀጠሮ ቀን ያልተገኘ ሲሆን ጉዳዩን የተከታተለው በፌዴራል የመጀመሪያ ደረጃ ፍርድ ቤት ሰባተኛ ወንጀል ችሎት ግንቦት ሶስት ቀን 2014 ዓ.ም በዋለው ችሎት በሌለበት 15 ዓመት ከአንድ ወር ጽኑ እስራት እንዲቀጣ ውሳኔ አስተላልፎበታል። ተከሳሹ ተይዞ ቅጣቱ ተግባራዊ እንዲሆን ፍርድ ቤቱ ትዕዛዝ ከሰጠ በኋላ ፖሊስ ያለሰለሰ ጥረት በማድረግ በቁጥጥር ስር በመዋል ለማረሚያ ቤት አስረክቧል ሲሉ መርማሪው ሳጅን አትርሳው ጠቅሰዋል። ቴሌፎን ሰዎቻችን ያው ይህም በመከታተል ተጠርጣሪውም ካለበት ቦታ አፈላልጎ በመያዝ ወደ ያው ማረሚያ የማስረከብ ስራ ተሰርቷል። በተለያዩ ወንጀሎች የተከሰሱ አካላት ዋስትና ተፈቅዶላቸው ጉዳያቸውን ውጭ ሆነው እንዲከታተሉ ሲደረግ የዋስትና መብታቸውን ተጠቅመው የፍርድ ቤት ቀጠሯቸውን በማክበር የቅጣት ማቅለያ በማቅረብ መከራከርና ለሕግ ተገዥ መሆን ይገባቸዋል ሲሉ መርማሪው ሳጂን አትርሳው አሳስበዋል።